ተመክታ ይሄናለች እ ጀርባሽን ጀርባ ጋር አገናኙና እንደዚህ ተፈጋፈኝ ያለው በጀርባዋቸው መጣችና ጀርባዋን ከጀርባቸው ጋር እንደዚህ

ዛሬም እንደተለመደው በአይነቱ ለየት ያለ እንደዚህ ማስተማሪ በሆነ ቪዲዮ መጥቻለሁ። ለቻናላችን አዲስ ሆናችሁ ላይክ፣ ሰብስክራይብ ማድረግ እንደረሳ እንደዚህ ለቻናላችን ደግሞ ነባሪ የሆናችሁ ቪዲዮ ላይክ ማድረግ እንደረሳ የመጀመሪያ ቪዲያችን ተመልክተን እንመለስ። ሱብሃንአላህ፣ ይህ ቪዲዮ ለሁላችሁም ልጋብዛችሁ። ክርስቲያን ሆኖ እጅግ ታዋቂ ዩቱበር ነው። ታዲያ በጉብኝት ላይ ሳለ መስጊድ ውስጥ ይገባል። የአዛንን ድምጽ ሲሰማ ምን አይነት ስሜት እንደሚሰማው ሁላችሁም ተመልከቱት። እስከመጨረሻ ተመስጣችሁ እንደምትሰሙት እርግጠኛ ነኝ። አላሁ አክበር እያላችው ቪዲዮን ተከታተሉት። ወደ ቪዲዮ ወንዶች መግቢያ በዚህ በኩል ነው መሰለ ሰዚ ዚህ ጫማችንን እናወልቃለን ቀማረኮ

ላይ ዚስ ዝ ሞስት ቢዩቲፉል ቲንግ አይ ሃቭ ኤቨር ሀርድ። እግዚአብሔር ነው ብላችሁ በጣም የሆነ አ አይ ፈልት ን ማይ ሶ ላይ የሆነ ነገር ተሰማኝ። ታቃላችሁ በጣም ደስ ይላል። በጣም ከምላችሁ በኒወይ መስጊዳቸው ከጀርባ እንደምትመለከቱት ይህንን ማሻ አላ ላ ሲያሳየ ነበሩ።

በጣም አስገራሚ የሆነ ድርጊት ሲያሳየ ነበር ልቡን የያዘ። በዚህም ደግሞ ሲናገራቸው የነበሩ ቃላቶች በጣም ደስ የሚል ሲናገር በጣም ደስ ነው፣ ልብን ይነካል ነው የምንለው። ልብን ይነካል፣ ልብን ያሸብራል። አላ አላ በጣም አስገራሚ ቪዲዮ ነው። እስኪ ደግሞ ወደ

ይሄ እዚህ የተቀመጠው ስማን ነው። ሰው ከእስልምና ነው አትሉኝ። ያላህ አላህ ራይ አው ሰምቻለሁኝ፣ ግን ከእስልምና ነው እንዳትሉኝ። ይሄ ነው እዚህ ለሰው ክብ ሰርቶ ሴቶች ከበውት ስጁድ ማድረግ ለእሱ ከእስልምና የጠራ እስልምና ከዚህ ነገር የጠራ የጸዳ። ወላሂ ወላሂ ወላሂ ም ወላሂ ይህ ኬት የመጣ ነው ሊሆን ይችላል። ይኸው ባለፈው ማለት ነው ፎሬክስ ሀራም ነው አልካት ጓደኛዬን ጠይቃ ነበርና ተማምሽ ሐራም ሆነ። ግን ፊሉ ረባህ ፊሉ ከሳራ ያኒ ማሸነፋለው፣ መውደቃለው ቶሽ በቃ ሀላስ ሀራም ሆነ። ግን በዛ የተገኘው ገንዘብ ማለት ነው ምንድነው የሚደረገው? አሁን እኔ ለምሳሌ ይሄን ለመማር ማለት ነው ብር አውጥቻለሁ፣ በል ከዛ ዲፖዚት አርጋለሁ ብር በል ከዛ እኔ ለራሱ ችግርተኛ ነኝ በል፣ እዳ አለብኝ በል። ከዛ አባቴ ደሞ አላህ ይርሐመው ሞቷል፣ እሱ እዳ አለበት በል። ከዛ ነው እሱን እዳ መክፈል ፈልጋለሁ። ከዛ ደግሞ ያለ ሙሕሪም ነው ዱባይ መጥቼ እየሰራው ያለሁት በል። ይሄ ሁሉ ነገር እያለብኝ ማለት ነው ያገኘሁትን ብር ኸላስ ያኒ ለምስኪን ልሰጠው ነው

ይልቁን ነስ ለድሃዎች አሳልፎ ይስተዋል። ድሃ ከሆነ ያሰው ለራሱ ያን ገንዘብ በሚሰጥ ጊዜ ለድሃዎች ይሰጣለሁ ብላወጣለሁ ቢል መልሶ እሱ ድህነት ላይ የሚወድቅ ከሆነ ሰው እጅ ላይ መልሶ የሚወድቅ ከሆነ በዚህ ጊዜ እስከተባለ ነቢያችን ሰለላሁ ዓለይሂ ወሰለም የተናገሩት ነገር ወደዚያ ሀዲሱ ላይ እመጣላቸዋለሁ። ምን ያደርገዋል ባቸው ይህ ሰው ድሃ የሚሆን ከሆነ መልሶ እዚያው ራሱ ተውበት አድርጎ ወደ አላህ ስብሃነሁ ወተዓላ ያን ገንዘብ ይጠቀማል

በሸሪዓው መነሻ ቃሉ የውስጊጡን መስገጥ ሰገጥዩን ከሚለው ነው የመጣው ይላሉ። አይ ዘመኑን የዋጀ ዳዒ ና ዳዕዋ ሰግጦ በቃ ሚንበር ሊወጡና ስገጣን ይቃወማሉ ኡስታዞች። ሁሉ ዳዕዋቸው የቲክቶክ ትሬንድ ሆነ እኮ ወላሂ። ታዲያ ዒልም ምን ጠቀመ? እኔ ቀጣይ ሳምንት ከጥብ ቢሉኝ ሀቂቃ ነው ብላችሁ ከዚህ የተሻለ ከጥባለሁ የልጆን ስርዓት አልበኝነትና ጋጠወጥነት ንቶና በጁማዓ ወቅት የሚደረጉ ኩጥባዎች ላይ አንዳንዴ ቲክቶክ ላይ የሚሰሩ ሙንከሮችን ለምን በዛ ወቅት ላይ ያንን ሙንከር ለምን እንደሚያስጠነቅቁ ልናውቅ የሚገባው ነገር አለ። እንደሚታወቀው በጁማዓ ላይ የሚሰበሰበው ሙስሊም ማህበረሰብ ከጁማዓ ውጭ ባሉ የሶላት ወቅቶች ላይ አይሰበሰብም፣ አይገኝም። ጁምዓ ላይ የሚሰበሰበውና የሚገኘውን ህዝብ በተመለከተ አብዛኛው ማለት በሚቻል ደረጃ ሰማንያ ፐርሰንቱ ህዝብ ሚዲያ ተጠቃሚ ስለዚህ የጁምዓ ኩጥባ ላይ ሊነሳ የሚገባው በሳምንቱ ላይ ያሳለፍናቸውን ወቅታዊ ጉዳዮች ከሆነ አብዛኛው ማህበረሰብ ያለበት ቦታ ላይ የቲክቶክ መንደር ላይ የሚሆን የትኛውም የሚዲያ ዘርፍ ላይ የሚሰራን ሙንከር በሁጥባ ላይ ማስተላለፍ እና ይህንን ነገር ተጠንቀቁ፣ ይህ አስተሳሰብ ትክክል አይደለም ብሎ መናገሩ ምንድን ነው ጥፋት? የኹጥባው ዓላማ ምንድን ነው በጁሙዓ ኹጥባ ላይ የሚፈለገው ነገር ሰዎች ዘንድ በሰፊው የተሰራጨን ሙንከር ማስጠንቀቅ ሰዎችን ልናመላክታቸው የሚገባን ኸይር ነገር ደግሞ ማመላከት አይደለም እንደ የተፈለገው ታዲያ አብዛኛው ሙስሊም ዘንድ የደረሰን እንደዚህ አይነት ጋጠ ወጥነትን የሚያስተምር ሙስሊሙ ከራሱ ላይ ሀያ የሚባል ነገር እንዲያስወግድ የሚያደርግን ድርጊት ማስጠንቀቅ በሁላችንም ላይ ተገቢ የግዴታ የምናስጠነቅቀው ነገር በዳዕዋ ላይ የሚነሱ ነገራቶች ከቲክቶክ መወሰድ የለባቸው በቲክቶክ እና በተለያዩ ሚዲያዎች ላይ የሚሰራ ሙንከር ሙስሊሙን የሚመለከት ጉዳይ አይደለም ማለት ነው። ምን አይነት የተገለበጠ አስተሳሰብ እንደሆነ ተመልከቱ። ለማንኛውም ሁጥባም የሚባለው ወቅታዊ ጉዳዮችን ያማከለ ጉዳይ ሲሆን ነው ሙስሊሞች ሊሰሩት የሚገባን ነገር ማመላከት፣ ሙስሊሞች የተዘናጉበትን ነገር ማስታወስ፣ ሙስሊሞች ሊጠነቀቁበትና ሊርቁት የሚገባን ነገር በሰፊው የተሰራጨን ጉዳይ ማስጠንቀቅ ነው። የሁጥባ ዓላማው ይህ ነው። የዚህ አይነቱ ንግግር የሁጥባን ዓላማ በትክክል ያልተረዳ ሰው ንግግር ነው። ለማንኛውም ርዕሱንም ካነሳ ነው ላይቀር አንዳንድ ነገር እንበል። አንድ ሙስሊም አርአያ አድርጎ ፊት ለፊቱ አድርጎ እንደ ሞዴል ሊይዛቸው የሚገባ እንደሰማችሁት አይደል? የተገቢ የሆነ መልሰታለ ልጅ ግን እሱ ወላ ጋጦት አይገልጸውም። እንደዚህ እንዴት ይደረጋል? እንደዚህ ሃሳብ እንዴት ይነሳል? ይህ ምን የሚሉት አሳሰብ የተሻለ አሁን በሱ ቤት የተሻለ ነገር ተናግሮ ሙቷል። ባህ አይባልም አይባልም፣ ደረጃውም አይደለም ደረጃው አይደለም። ታላላቅ ዓሊሞች ናቸው። ለዛ ያንን ደዋ የሰጡበት ንግሩም ትክክለኛ የሆነ ንግር ስላልሆነ ሐዲስ ጋር ንግር በዛ ንግር ላይ በቃ ደዋ ማድረግ ነበረባቸው። ሰው ብዙ እየተጠቀመው ስለሆነ በዛ ንግር ደዋ አድርጉ። በቃ ከዚህ የተለየ ነገር ምንም የለውም። ምንም ሊባል አይችልም። የተሻለ ማብራራት ተተል የራምጽ አልፈልግም። ምን ሲወደቀ ተይዳችን ተመልክተን እንመለስ ሶስቱ፣ ስድስት ወር ያረገዘች ያደረገ ሶስት ወር ጨምራ እቺ ወለደች ማለት። አንደኛዋ ወላድ ናት፣ ማህናት ልጅ በጣም ትወዳለች እና ተጣሉና ሲነጋገሩ፣ አንዳንድ ሲባባሉ አንቺ እኮ ምን ነገር አንድ አለቀሰች። ሞራሏን የሚሰብር ነገር ስለሆነ የተናገረቻት በጣም አለቀሰች፣ ተሰማት ዝም አለች። ከዛ በኋላ መልስ መስጠት አልፈለገች። ሄዳ ለሸሆቹ ነገረቻቸው አሉ። እንደዚህ እንደዚህ ያለችኝ እኮ ብላ አልቅሳ ስትነግራቸው በጣም ትከድማቸዋለች፣ እሳቸው የሚወዷታል። ያቺ ይሄን ያለችው ሴትየ ወላዷ ነፍሰ ጡር ናት፣ ስድስት ወር ሆኗታል። እና እኮ እሷ መውለዷን ተመክታ ይሄን አለችሽ? አዎ የጀርባሽን ጀርባ ጋር አገናኙና እንደዚህ ተፈጋፈግኝ አሏት። በጀርባቸው መጣችና ጀርባዋን ከጀርባቸው ጋር እንደዚህ አሿት። ገልብጬልሻለሁ በቁድረት ኢላህ ቢኢዝን ኢላህ አሏት። የሷን ጽንስ ወዳንቺ ይገለበጣል አብሽ ሸይዱ አድርጌልሻለሁ አሏት። አሁን ወዳውኑ ሆዴ መነፋት ጀመረ፣ የእናቴ ሆድ መነፋት ጀመረ አሉ ያ ሴትዮ እነዛ ሴትዮ ሲያወሩ ማለት ነው። ልጅቱ የተወለዱት የተፀነሱት የዛችኛይቱ ስድስት ወር ያረገዘች ሴትዮ ደሞ እያደረ እየጎደለ እየጎደለ ስድስት ወሩን ያቻ አርግዛላት አለች። ሶስት ወር ጨምራ እቺ ወለደች መሃና ማለት ነው። ገልብጠውላታል። ከጎጃም መሬት ነቅለው ነው ቦረና የመጡት። የቦረና ሼክ ጌታው ሼክዬ የሚባሉት ሸረፉዲን ደገር አካባቢ ናቸው። ቅድመ አያታቸው ሼክ ሱራ ይባላሉ። ከጎጃም መሬት ነቅለው ነው ቦረና የመጡት። አካባቢያቸውን መንደራቸውን በሙሉ ከስሩ ሰቅስቆ ቢቁድረት ይላ ያንን ይዘው መጡ። ንደገው ለኝ እንደዚህ ነው። ምን አስተምሮ ነው ቤት ነገር የሚቀበሉት?

ከነዚህ አይነት ነገር ጠብቀን ላ ብዙ ማለት አይፈልግም። ቪዲዮ ከተመቻችን ላይክ ማድረግ እንዳይረሳ። እንደዚህ ብቻመች አዲስ ሆናቸውን ቪዲዮን ላይክ፣ ሸር ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። እስክንገናኝ ሰላሙ አሌይኩም ወረህመቱላሂ ወበረካቱ።